እኔ ሲጀምር እዛ ያሉ ጓደኞቼ ራሱ እንኳን የውልድ ያገባ ራሱ አይመስለኝም፣ ምናምን እያሉ እያሳዙኝ እኔ አብሮኝ በቃ እንዴት ልጄ መሄድ ካለብሽ ብቻ ለስራ ነው የምንሄድ አንተ ረፍ ረፍ እንዳረብሽ ረፍ ናሽ ና ናኔጋ ናንጅሽ ና ናኔጋ ናኔጋ ደግሞ ትመጣለ። አኔጋ ሀይ ሀይ በላችሁ። አ ሰላም ሰላም፣ ውድ የኢቱ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን እንላለን። እናንተ ጋር ሁሉ አማን አዶኒ። ሀይ በላችሁ፣ ሀይ እንዲህ በላችሁ፣ ሀይ እንደዚህ ሀይ በላችሁ ሀይ ውድ ቤተሰቦች፣ ዛሬ እንግዲህ ከውዱ ልጄ ጋር ነው ከች ያልነው። ለምን ይመስላችኋል? እስኪ ገምቱ። ዛሬ እንግዲህ እማዬን ወይም ደግሞ የባባየን እናት፣ ውዷ ሚስቴን ገራሚ ፕራንክ ልናረጋት ነው። ምንድን ነው ፕራንኩ ካላችሁ ደግሞ ፕራንኩ ልንገራችኋ። ከእናንተ የሚደበቅ የለም ውድ ቤተሰቦች፣ ወደ ውጭ ልንወጣ ነው እና ባባን ልብሳ ልብሰው ምናምን እያለችኝ ነው። በዚህ አጋጣሚ ባባን እምመታው መስዬ እምመታው መስዬ ነው ፕራንክ ማረጋት እና ለልጇ ያላትን ቦታ እስኪ ወተለ ስፔሻል ሴቶች አብረን እናያለን። ና አ እና እንግዲህ ልንወጣ ስለሆነ ባባን የመተው መስዬ ባባን እየገላመጥኩ በቃ አብሮን አይሄድም ወደ ውጭ ብቻሽን ከሆነ ነው ከኔ ጋር አብሮ ሂድን ብዬ ነው ፕራንክ ማረጋት። አብረን እናያለን። አባቴ ና ናዚጋ፣ እና የመጣች ነው ውጭ ላይ ናትሽ ቤተሰብ እንካሽ ለይሽ እንትን ልስጥና እንካይናስ ይሄ እንትን ነው፣ ይሄ ማነው? እዚህ ጋ ቁጭ በልና እግርህን እንትን ልበልልህ። አይ እዚህ ጋ ቁጭ በልና፣ ወይዬማ መጣሽ መጣሽ እንዴ! ምንድን ነው ያዶኒ ልብሱ? አዶኒ እዚህ ነው የሚቆየው። እኛ እራሳችን ነው የምንሄደው። ለምን ነው እንደምንሽ?

አንተ እዚህ ጎረቤት ነው የምትቆየው ዛሬ? እሺ እየሰማ ነው። ጎረቤት ነው የምትቆየው ዛሬ? ዋ! እኛ ጋ መጀመሪያ። አይ እሱ እኛ ጋር ሄድን። ቢበላም እኮ ምን ያገ ብላና እዚህ ነው የምቆየው። ለምንድን ነው ብቻችንን? ነው የሚሄደው ነው በቃ እዚህ ይቆያል። እኔ እሱ ጋር አልሄድም። ልጄ ልጅ ልጅ አትበይ በቃ ወይ አረ እዚህ ቀረም፣ እንደ እኛ ጋር ይድማርኩሽ። እኮ ዝም በለ፣ አትጨማለቅ። አይደለም እሺ? ናና

እኔ ጋ ትሄድም እኔ ጋ ሄድም መብቴ ነው። እኔ ሲጀመር እዛ ያሉ ጓደኞቼ እራሱ እንኳን የወለደ ያገባ እራሱ አይመስለኝም ምናምን እያሉ እሺ፣ እያሳዙኝ ነው። እኔ አብሮኝ በቃ፣ እንደውም ልጄ፣ ልጄ መቼም መሄድ ካለብሽ ብቻ ለስራ ነው የምንሄደው። አንተ እረፍ፣ እረፍ እንዳትረብሽ፣ እረፍ ብዬሃለሁ።

አባዬ እሺ ልበሽ፣ ለማንም እሺ ልበሽ። ስራትሽንያእ ምንድነው? ልጅ ልጅ የምትይው ምንድነው? ልጅ ልጅ ምናምን? እሺ ልበሽ። ልጅ ምንድነው እየተቀየርክ ነው ማለት ነው ምንድነው? እሱን ሁሌ እየጎተት ነው የምንሄደው እኛ። ወፍ መሄድ ካለብን መሄድ ነው። እዚህ ቁጭ ትላል ብታለቅስ፣ ዋ! ምንድን ነው? አንቺ ልጅ ልጅ ምንድን ነው? በዚህ ልክ ሳመኝ ነው? ይሄ እንደውም ሄድዛ ጋ እናት ጋ በቃ እንግዲህ እንትን አትበይ። ምን ለብሽ ከሆነ ልበሽ፣ አልሄድም ይሄን ካልሽ ተይው። ፀጉሩን አልተስተካከለ በዛ ላይ

እኔ ጋር ሄድም እ እንዳነቀኝ በቃ እንደው ምን ማለት ነው? አንቺ ልጅ ልጅ እ ጫማ ወደዛ በይ ፈጣሪ እንዳይቀየምታው። እኔ ጋር ሁሌ ልጅ እያዝኩ አልሄድም። ወክ ነው የምፈልገው። እረፍ ልበሽ፣ ልበሽ ለማንም ልበሽ እና ሂጂ ልበሽ። ከሄደሽ እኮ እሱን እንወስናለን። ለማንም ልበሽና የምናየው ነገር ይሆናል። እንደው ልጁ ሲጀመር በአልጓል አንቺ መገረፍ አለበት። ሁለተኛ ዝም በይ። እየመታው ነው፣ ማምለክና እየባለገ ነው። አብረን እንውጣ እያለከው ነው። ናይ ናይ፣ ምንድን ነው የምትይው? እሺ ምንድነው? ሁሌ አብሮ ይሄድ ነው ምትዩ እንዴ? ሁሌ አብሮ ይሄዳል እንዴ? ልጅ ሁሌ አብሮ ይሄዳል እንዴ? ሁሌ እኮ ልጅ አብሮ ይሄድን ባባዬ እዚህ ተቀመጥ፣ እሺ። እኛ እንሄዳለን። አንተ እዚህ ቁጭ በል፣ እሺ፣ ቁጭ በል እዛው ጋር። ሁለተኛ እኛ ጋር ለመሄድ እንዳትሞክር፣ እሺ እ አንተ እንደውም ውሰጂልኝ ከዚህ ልጅ ምናምን እያል

ባባዬ ይኸው አይቷል። ቁጭ በልሽ። ምንድን ነው የምትይው? አንቺ ራሱ ረገ ማርያም። እኔ ደግሞ እናንተ ካልሄዳችሁ አልሄድም። እኛ ጋር ትሄዳለህ ካሜራ

ሰላም በያቸው ቤተሰብን ቤተሰብን ቤተሰቦች ለማንም በትንሹም ቢሆን እንግዲህ አብሮ ተሳክቶልናል ብዬ አስባለሁ። አብረን ልንሄድ አስበን ባባዬ ሂድ በሚለው ነግሬያቸዋለሁ። እማዬ ልታለቅሽ ነበረ። አንዴ አንዴ አንዴ የሆነ ጥፋ ሲያጠፋ እንኳን ይከተቁጥሩ ምን ይመስለኝ እንኳን ሌላ ሰው አባ ሲቆጣው ራሱ ማለት ነው የሆነ ይከፋኛል፣ ውስጥ ይረበሻል። እና እውነት መስሎ ዛሬ ጦርነት ከፍተህ ነበር ቤት ውስጥ ታናደባለህ፣ ታናደባለህ። ሰላም በላቸው አይ ሃይ ሰራሁልሽ። ሀይ በላችሁ ባባ ሰብስክራይብ በላችሁ ሰብስክራይብ አርጉኝ በላችሁ ባባዬ በራሴ ቻናል እስከምመጣ በላችሁ ቻው በላቸው። እንወዳቸዋለን፣ ቤተሰብ ሳታልኛል ሰራላ እንደው ሰብስክራይብ እያደረጋችሁ ባላቸው አዶኒ